ማሳወቅ አለብኝ። ጋይ ሰው ይሄን ከሸነፈን እንቀጣለን። እሺ፣ ዋን ዜሮ ነን ታፕ ታፕ

ግላብ ሰጥተሃል። አውሮፕላኔት ስማ፣ አንደኛ ቅጣትክ ማለት ነው። ምን ይሆን አውሮፕላኔትን መርቅልኝ። ሁለተኛ ሁለተኛ ፑሽ አፕ ትሰራለህ፣ አርባ ፑሽ

ሶስት ጊዜ ጋላሪ ነው የቀረ፣ ቀረ ሶስት ደግሞ ማለት ነው። በሕይወት ገጠመኝ ንገረን። የገረመ ገጠመኝ ወይም የሚያስብ ገጠመኝ ለኒ ገጠመኝ የሚያስብ ገጠመኝ ወይም የሚያስደነግጥ ገጠመኝ ነገርኩህ እኮ የሚያስቅ ወይ የሚያስለቅስ ወይ የሚያስደነግጥ ካለ። እሺ እንደፈለግህ ወይ የሆነች የሆነች ኤክስ ነበር። ይሰማሻል? አሁን መጣሁ። የሆነች ኤክስ ነበረች። በጣም ነበረ መውደድ ሳይሆን የሆነ የምታከብሩ ሪስፔክት ያለው ሰው የለም። እንደዛ ለሰው በጣም ሪስፔክት አለኝ አይደለም የዛሬ ይሄ ስል መሰለሽ። አራት ዓመት የሆነ ሰው መውደድ እኮ አይደለም ፍቅር አይደለም ፍቅር አፍቅሪያት ምናምን ሳይሆን ግን አንዳንዴ ከአንዳንድ ሰዎች ለመራክ ስት የሆነን ሰው አግኝተሽ ምናምን አብረሽ በዛ ወይ፣ በጣም ሪስፔክት አለኝ፣ በጣም ማከብራት ለእኔ በጣም ትጫነቃለች። ለፊሊንጎቼ ንጎቼ ታላቅ ናት። በሶስት ዓመት ምናምን ትበልጠኝ ነበረ። የራሷ ቤት ያላት መትኖር፣ ቆንጆ ስራ ያላት በቀሽ በዝማቹር ድማ በጣም ጎበዝ ልጅ ነበረች። ማልወዶ ነገር ምን አለ ድመት አለ ድመት አሉ ብታ እንዲሁ ነገረኛ ስለሆኑ አሉ ግን ድመቷ በጣም ረድታታለች። ከልጅነቷን ያሳደገቻት በችግሯን፣ በሀዘኗን ጊዜ ብቸኝነት ሲሰማት እሷን ድመት ስለሆነ ያሳደገችው ድመቷን በጣም ልትወዳት እና እኔና አንቺ ልጅ አንድ ላይ ስሆን ሽዝ ጉድ፣ በጣም ሽዝ ጉድ ብዙ ነገር ላይ ዝ እና ዋን ሰፖነታይም ቤታቸው ሚሽነሪ ትያለሽ

እኮ ከላይ ምን አይነት ፖዚሽን ሆነህ ነው? እግርህ እንዴት ነበረ አንተ? አንድ ሰውን አፈዘስካቸው ቤኔ ልታስወሰደ ው ስብአት ላ ያን ቀን የደነገጥኩት አደነጋገጥ በስመ አብ ድመቷን ወረወርኳት ከፎቅ ላይ። እንደነገርኩሽ ልጅቷ ድመቷን በጣም ነበር የምትወዳት። ከቤት አባይ ቤታችን ተባረርኩ። ሞተች ድመቷ። ድመቷ ሞተች። ስንተኛ ፎቅ ረጎ ከእጅ ፕላሱ

ወይንም ሞስር ትፈልጋለህ? ንጮት ወይስ ሉጣ የሆነ ግላብና ማጂክ ሚስት አግኝታል ይል ግላብ የሚለቀቀው 25 ላይ ነው። በሰማይ በምድር ክብር በል። አሁን ዘፈን እንትን ከዛ ነው የገባሽ ነገር እንግሊዘኛ ማይሰማው ብዙ ህብረተሰቦች አሉ አማርኛ ለምን እኔ ለአንቺ እኮ ነው ለህዝብ አለ አሁን ለፐብሊካዊ ነው ዘፈን ነው መስማት ያለብኝ እሺ፣ ሌላ የምትወደውን ዘፈን ንገረኝ። ይህ ደግሞ ንጁሰኛ የሚወደሙ ደግሞ ፋራ ነው። አማርኛ ልጋብዝሽ ነው የሚወደውን የኔ